አትናደዱ በቃ ሌላ ዶሮ እንገዛለን። ሌላ ከገዛልኝ ማሽ እኛ ለበዓል ቤታችንን ስንሞላለን። በሙታንሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት በጣም ትልቅ ችግር ውስጥ ናቸው። እነሱን እንርዳ። አይገርምም። ስምንተኛው አብይ ጾም ላይ ነን፣ በዓልም ደርሷል። ብዙዎቻችን በዓልን፣ ቅርጫውን፣ ዶሮ የተለያዩ ነገሮችን እያማረጥን ቤታችንን ስንሞላ በገዳሙ የሚገኙ አባቶቻችን ግን ፀሐዩ፣ ብርዱ ሳይሉ በዚህ ደሳሳ ጎጆ ስለእኛ ድህነት ይማጸናሉ። በረከቱም መልሶ ለኛው ነውና በዓሉን በማካፈልና አባቶቻችንን አለው በማለት እናሳልፍ።